በስማአ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመስራ ወተስኦ ለወርሃ ጥቅምት በዛቲ ዕለት አይረፈ አባ ቡላ ዘተሰምየ አቢብ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም፣ የእናቱ ስም ሐሪክ ነው። የእርሱም ከሮምየ ሀገር እነርሱም ከሮሜ ሀገር ሉፊያ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉስ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ በስደት ኖሩ። እነርሱም በስደት ብዙ ዘመናትን ኖሩ። ልጅንም በአጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በህልም ተገለጠላቸውና ፍሬ የመላበትን ዘላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ የክርስትና ሳያስነሱ ዓመት ሙሉ አኖሩት። ለቤታችን ማርያምም ለሮሜ ሊቀ ጳጳሳት ለሰለባ አስትሪዎስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላስ ብሎ ስለሰየመው አደነቁ። እጽብ እጽብም አሉ። ከዚህ በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ስጋውን ደሙን ከህፃኑ ጋር አቀበላቸው። በዚያን ጊዜ ህፃኑ የአንድ ዓመት ልጅ ሲሆን በባህሪ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው በባህሪ በህልውና በመለኮት በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ዳር ሰባት ቀን ሞተው ህፃኑ ብቻውን ቀረ። ሕፃኑም አስር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሀዲ መኮንን መጣ። ቅዱስ ቡላን በሰማ ጊዜ ወደ መኮንን ሂዶ የረከሱ አማረቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያን ጊዜም በችንካር እንዲሸነክሩ ስጋውን እንዲሰነጣጥቁ፣ ቆዳውንም ካጥንቱ እንዲገፉ፣ እጆቹንና እግሮቹንም በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ፣ በሸቶሎችና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩ፣ ዳግመኛም በመንገድ ላይ እንዲጎትቱ አዘዘ። የመላእክት አለቃ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አድርጎ አስነሳው። ከዚህ በኋላ ወደ ሌላ መኮንን ሂዶ እርሱንና የረከሱ ጣዖቶችን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳም ወስዶ የምንኩስና ልብስን አስኬማንና በመስቀል የምንኩስና ልብስንና አስኬማን በመስቀል ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ተወን ዘንድ እግዚአብሔር አዘዘሃል አለው። ያን ጊዜም ቅዱስ አባቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥ በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውን፣ ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁል ጊዜ ይወረውር ነበር። በአንዲት ቀንም ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከመውጣት ነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና አለው። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ሥጋውን በየጥቂቱ እየቆራረጠ ጀርባውንም ሰባት መቶ ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ፣ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጥለት ነበር። ስለዚህም ሳይበላ ሳይጠጣ አርባ ሁለት ዓመት ኖረ። ዳግመኛ ምናላው ፈሶስት ያልቅ ድረስ ዐሥራ ሁለት ወር በራሱ ተተክሎ ኖረ። በአንዲት ቀንም የጌታችንን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ ከእንጨት ላይ ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያም ከአይላፍ መላእክት ጋር መጥታ የእኔ እና የልጄ ወዳጅ ሰላምታ ይድረስ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግስት እመቤት ሆይ ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳሳ ከሞት አስነሳቸው። እድሜያውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ በደረስ ሲደርስ ክብር ይግባውና ጌታችን ኢየሱስ ክርስቶስ በእጁ ልዩ ልዩ የሆኑ አክሊሎችን፣ የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጅ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደ እኔ ና። ስምህን ለሚጠራ መታሰቢያን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ፣ ወይም ተለ ማልኩልህ፣ ወይም ለተራቆተ የሚያለብሰውን ለተራበም፣ የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን፣ የሚሰማውን፣ በጸሎት የሚተማመኑትን ሁሉ እስከ አስር ትውልድ ድረስ ምርላቸው እምራቸው አለው። ይህንንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትን ምስጋና በሰማች ጊዜ ነብሱ ከስጋው ተለየች፣ ወደ ሰማያዊት ኢየሩሳሌምም ገባች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረ፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን።

ሶበ ርእዩ በውስት አውድ ዘአቢብ ጥብዓተ እለተጋደሉ ወኮኑ ሰማይተ። በዚችም ቀን ደግሞ አክሚም ከሚባል ሀገር የመላዕክት አምሳል የሆነ አባ ብሎ ያረፈ የዚህም ቅዱስ የአባቱ ስም አሞኒ የእናቱ ስም ሙስያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በህጉ ጸንተው የሚኖሩ ድሆችና መጻተኞችን ድሆችንና መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸው። ሙሴያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራ ያ ብርሃናዊ ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት፣ እርሷም ከፍሬው ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሆንልኝ ይሆን ስትል ራእይን አየች። ከእንቅልፏም በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑ። ትሩፋትንና ተጋድሎን በመጨመር በየሁለት ቀን የሚጾሙ ሆኑ። ምግባቸውም እንጀራና ጨው ሆነ። ምግባቸውም እንጀራና ጨው ነው። ይህን ቅዱስ ብሎይን በጸነሰችውም ጊዜ እናቱ በገል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ አንድ ሺህ ስግደትን ትሰግዳለች። ሕፃኑን እስከወለደችውም ድረስ ዘጠኝ ወር ያህል እንዲት ስትጋደል ኖረች። በወለዱትም ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስና ልብስ ሊለብስ ወደደ። ምክንያትንም እስቲያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው ከላይ ላይ ግብጽ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመር ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ ጥቂት በጥቅምት ወር ሀያ አምስት ቀን አባ አቢብ አረፈ። ያን ጊዜ አባ አብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብን ባረፈበት ቀን መታሰቢያውን ሲያደርጉ ይህ ቅዱስ አባ አብሎ፣ ወንድሞች ሆይ፣ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል፣ በረፍት መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአቴን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታል አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚህ አቆመው ሳሉ አባ ብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያን ጊዜ ያ የሞተው ተነስተው ይናገር ዘንድ ጀመር። አባ ብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን ለአቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርን አመሰገኑት። ይህ አባ ብሎይም ብዙ ዘመናት ኖረ። ልጆቹ መነኮሳትም በዙ። ብዙ ገዳማትም ተሰሩለት። የኖረበትም ዘመኑ በታላቁ በአባ መቃርስ ዘመን ነው። የአባ ብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መላይክትን ጻፈል መላይክትን ላከለት። ይህንንም ባስጨጥስ ገዳም ሆኖ አባ መቃርስ ሲጽፍ እርሱ አባ መቃርስም በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስኬጥስ ገዳም ሁኖ አባ መቃር ሲጽፍ አባ ብሎ በላይ ላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው። እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፍል ጻፈልን ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉም ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ ሳላቸው። ይህም አባ ብሎይ ወደ አባ ሞኒዮስ የሄደ ከእርሱ ዘንድም የምትኖረውን ስሟ የዋሂት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በአምስተኛው ቀን አረፈ። እኛ ግን አባ ብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን። በዚችም ቀን ዳግመኛ አቅፋሃ እስከሚባል ሀገር ሰማይት ስለሆነ ለቅዱስ ዮሊዎስ ቤተ ክርስቲያኑ የከበረችበት ዕለት ነው። ይህም ቅዱስ ዮሊዎስ በሀገረ ጥዋ በሰማይትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮክልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንቲኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንንም ሥልጣን ከፍ ከፍ አለ። ከሃዲያን ነገስታት ለገደሏቸው ንጹሐን ሰማይታት በስማቸው ቤተ ክርስቲያን ታነጹ። ስለ ቅዱሳን ሰማይታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹም ጋር ሊገድላቸውን እንዲጽፍ እግዚአብሔር እንዳስቆ እንዳቆመውና እንደጠበቀው ከዚህ መርሱ ራሱ በሰማይትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉስ ቆስጠንጢኖስ በሰማ ጊዜ ስለ በጎተ ጋርለው ንጉስ ቆስጠንጢኖስ ቅዱስ ዮልዮስን አመሰግነው። ስለዚህም ለቅዱስ ዮልዮስ ያማረች ቤተ ክርስቲያን በግብፅ ሀገር ተሰርተው ስጋውን በውስጧ ያኖሩ ዘንድ ንጉሱ ወደ ግብፅ ሀገር ብዙ ገንዘብ ላከ። በዚያን ጊዜ ንጉሱ እንዳዘዝ አነጹለት። የቅዱስ ዮልዮስንም ስጋ ፍልሰው በውስጧ አኖሩት። ሊቀ ጳጳሳት አባ እለእስክንድሮስም ከኤጲስቆጶስ ጋር አከበራት። እንደ ዛሬቱም ቀን በዓል አከበረባት። ከስጋውም ታላላቅ የሆኑ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረ፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።